በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በዓለም ላይ ያላችሁ ይህቺ ቤተ ክርስቲያን እንደዚህ እሳትም መሰረት በ1945 ዓመተ ምህረት አቡነ ባስሌዎስ የሚባሉ ጳጳስ መጥተው የመሰረት ድንጋይ ለወደፊቱ ቤተ ክርስቲያን ይሰራል በማለት ተቀምጦበት ይኖር ነበረ ወደ መጨረሻው እየተገባደደ ስለሆነ በጎ ፈቃደኛ ኢንጂነር አዲሱ መብራቱ ድንኳኑን ሲችልልን በ66 ሺህ ብር ሲገዛልን የዚያን ያሰባሰብነውን ብር ምን እናደርገው? ለቤተ ክርስቲያኗ መሠሪያ የሚሆነውን ሜዳ ይቆፈርበት ብለን በዚህ ጀምረን ነው እዚህ ያደረስነው። ዕንቁ ልደታ የተሰራችው በሕዝብ ነው። አሁንም በውጭም ያላችሁ በጠቅላላ በዓለም ላይ ያላችሁ ኢትዮጵያውያንም ሆኑ ማንኛውም ኦርቶዶክስ ቤተክርስቲያንን የምትል የምትሉ ሁሉ እንድትደግፉን እንጠይቃለን። ውድ በዓለም ያላችሁ የኢትዮጵያ ኦርቶዶክስ ልጆች እነሆ ዕንቁ ልደታ በእውነት የአይን ገብ የሆነች ቦታ የምትገኝ ከተራራ ላይ ሆና ኢትዮጵያን አዲስ አበባን የምትባርክ እንቁ ልደታችን እያለቀች ነው። እነሆ የፊኒቺ ስራ በረከት በሁላችን እንደ አለ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ታላቅ መንፈሳዊ የበረከት ጥሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በይካ ተራራ አዲሱ ቤተ መንግስት አጠገብ የምትገኘው የደብረ እንቁ ልደታ ማርያም ቤተክርስቲያን የሕንፃ ሰሪ ኮሚቴና የደብረ አስተዳደር ጥቅምት 28 እና 29 በሚያካሂደው የኦንላይን የገቢ ማሰባሰቢያ መርሐ ግብር ላይ በውጭና በአገር ውስጥ እንዲሁም በመላው ዓለም የምትገኙ የኦርቶዶክስ ተዋሕዶ እምነት አማኞች በሙሉ ስዕለት ሰሜዋና ታላቋ የበረከት ቤታችን ነብረ ዕንቁ ልደታ ማርያም ቤተ ክርስቲያን በአጭር ጊዜ ውስጥ ተጠናቅቆ አቦተ ህኳ ለዘመናት ከነበረበት የመቃኛው ቤት አውጥቶ ወደ አዲሱ ሕንፃ ቤተ ክርስቲያን ለማስገባት ቀሪውን ሥራ ለማስፈጸም የእናንተን የልጆቿ ልጅ በመጠባበቅ ላይ ትገኛለች። ስለሆነም ውድ ኦርቶዶክሳውያን አስቀድሜ እንደገለጽ ጥቅምት 28 ና 29 በኦንላይን ለሚደረገው የገቢ ማሰባሰቢያ መራ ግብር ላይ በመሳተፍ የደብሮ አስተዳደር እና የልማት ኮሚቴ ለዚሁ ስራ ብሎ በከፈተው አካውንት ላይ የአቅማችሁን ገቢ እንድታደርጉና ዕዳር አንድ ቀን የቅዳሴ ቤቷ ስለሚከብር በአገር ውስጥ ያላችሁ የተዋሕዶ ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች በቦታው ተገኝታችሁ በዓለ ንቅሷን ታከብሩ ስትል ቅድስት ቤተ ክርስቲያኗ ጥሪዋን ታስተላልፋለች። እንዲሁም ሕንፃ ቤተ ክርስቲያኗ የደረሰችበትን የመጨረሻ ደረጃና በስፍራው ለረጅም ጊዜ በማገልገል ላይ ያሉ አባቶቻችንና እናቶቻችን እንዲሁም የደብሩ የልማት ኮሚቴ አባላት የሚያስተላልፉትን መልእክት እንድታደምጧቸው በትሕትና ጠይቃለሁ። ይህ መልእክት ለብዙዎች በአገር ውስጥና በመላው ዓለም ላይ ላሉ የተዋሕዶ ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች ይደርስ ዘንድ ላይክና ሼር እንድታደርጉት በዕንቁ ልደታ ማርያም ስም ጠይቃችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የእግዚአብሔር ቤተሰቦች፣ በዓለም ላይ ያላችሁ ይህቺ ቤተ ክርስቲያን እንደዚህ እሳትም መሰረት በ1945 ዓመተ ምህረት አቡነ ባስሌዎስ የሚባሉ ጳጳስ መጥተው የመሰረት ድንጋይ ለወደፊቱ ቤተ ክርስቲያን ይሰራል በማለት ተቀምጦበት ይኖር ነበረ። ይችን መቃኞም ተሰራን ወዲህ ትልቅ ቤተ ክርስቲያንን ለመስራት ልባችንን አርስፍተን ህዝበ ክርስቲያኑን አምነን እያሰብንና እየጸለይን እያለ አንድ ጊዜ አባ ኪዳነ ማርያም ገብረ ስላሴ የሚባሉ አባት መጥተው በዚች ቤተ ክርስቲያን ዙሪያ መጥቶ እናንተን ለማስተዳደር እችላለሁ፣ ቤተ ክርስቲያን እሰራለሁ የሚል ሰው ከመጣ አደራ በሰማይ አደራ በምድር ዙሪያ ክብ ቤተ ክርስቲያን እንደ መስቦ ወርቅ ዙሪያ የሆነች እንድትሰራ ብለው አደራ ትንቢት ተናግረው ነበረ። እግዚአብሔር እንግዲህ የእሳቸውንም ትንቢት ለዚች ቤተ ክርስቲያን በዚህ አይነት ትሰራለች ብለን አላሰብነውም ነበረ። ጥበቡን ጥበበኛው እግዚአብሔር በኢንጂነር ሐዲስ ላይ አድሮ ጥበቡን ገልጾለት ይችን አይነት እንድትሰራ እግዚአብሔር ፈቅዶ አዞት ለዚህ ደርሰናልና፣ አሁን ደግሞ እንዲያው ትንሽ የቤተ ክርስቲያኑ ማሰሪያ ስላጠረንና ስለደከመን በዓለም ላይ ያላችሁ ህዝበ ክርስቲያን እንድትተባበሩንና እንድናስጨርሰው ስንል እንማጸናችኋለን። በድንግል ማርያም ስም በስመ አምላክ አሜን። አሁን አባታችን እንደተናገሩት ወደ መጨረሻው እየተገባደደ ስለሆነ ይህቺ ቤተክርስቲያን በአንድ ድንኳን ነው የተሰራ። ኮሚቴ ተመርጠን ባሰባሰብነው ብር አንድ በጎ ፈቃደኛ ኢንጂነር አዲሱ መብራቱ ድንኳኑን ሲችልልን በስልሳ ስድስት ሺህ ብር ሲገዛልን የዚያን ያሰባሰብነውን ብር ምንናደርገው ምን እናደርገው ለቤተክርስቲያኗ መሰሪያ የሚሆነውን ሜዳ ይቆፈርበት ብለን በዚህ ጀምረን ነው እዚህ ያደረስ ነው። በመጀመሪያው አንድ ቀን ወጥተን ዲያቆን ያሱ፣ ኢንጂነር ዮሴፍ፣ እኔ ሆነ ሶስታችን ሂደን ዶዘሩን ይዘን ገባን። እዚያ በኋላ ብዙ ወጣውር ቢኖረው እስካሁን ድረስ ስራው አልተቋረጠም። አሁን ግን የማቴሪያል ውድ እንሰላለ። በውጭም ያላችሁ በውስጥም ያላችሁ ይችን ቤተክርስቲያን ቶሎ ለመፈጸም ሁላችሁም እንድትተባበሩንና አሁን በሚደረገው 28 እና 29 ጥቅምት እንድትገኙልንና እንድትረዱን ነው የምንጠይቀው። ልደታ የተሰራችው በህዝብ ነው። አሁንም በውጭም ያላችሁ በጠቅላላ በዓለም ላይ ያላችሁ ኢትዮጵያውያንም ሆኑ ማንኛውም ኦርቶዶክስ ቤተክርስቲያንን የምትሉ የምትደግፉ ሁሉ እንድትደግፉን እንጠይቃለን። በተለይ በአሁኑ ሰዓት ትንሽ እንደምታዩት የማቴሪያል የአንዳንድ ነገሮች ውድነት ስላለ ለመጨረስ ትንሽ የተቸገርን ስለሆነ አሁን በኦንላይን ላይ በሚደረገው ጥቅምት 28፣ 29 ላይ በመገኘት ይህንን እንድትተባበሩ እንጠይቃለን። የእመቤቴ መልካም ፈቃዷ ሆኖ እሷም ተሰርታ አልቃ እናንተም እንድትገኙ እመኛለሁ። አመሰግን። ውድ በዓለም ያላችሁ የኢትዮጵያ ኦርቶዶክስ ልጆች፣ እነሆ እንቁልደታ በእውነት እንቁልደታ ከአዲስ አበባ በእውነት የአይን ገብ የሆነች ቦታ የምትገኝ ከተራራ ላይ ሆና ኢትዮጵያን አዲስ አበባን የምትባርክ እንቁ ልደታችን እያለቀች ነው። እነሆ የፊኒቺ ስራ በረከት በሁላችን እንዳያልፍ ይበልጥ ደግሞ ቀበና አካባቢ ያላችሁ፣ ቤላ አካባቢያችሁ፣ ጃልሜዳ፣ ስድስት ኪሎ እንግዲህ ከአካባቢ ነው የሚጀምረውና ፈረንሳይ ለጋ ሲሆን መገናኛ አቅራቢያ ናችሁ። ከዛም ደግሞ ቤላ አካባቢ ያላችሁ፣ በዓለም ሁሉ ያላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ይህ በረከት እንዳያልፋችሁ እንቁ ልደታ እውነትም እንቁ ልደታ እንቁ በረከቷን እንድናገኝ ከበረከቱ ጥቅምት 28 እና 29 ኦንላይን አለን። አሁን የማለውን ሁላችንም አለን። ሁላችን ከበረከቱ እንሳተፍ። አስፈላጊ የሆነ ደግሞ 30ንም እንጨምራለን፣ ግን በርትተን በ28 ወይ በ29 እንጨርስ እንችላለን። እንዳይቀርባችሁ ከአጠገቡ ባለው የገቢ ማሰባሰቢያ እንጠቀማለን። ለዚያ ያደረሰን እናመሰግናለን። እግዚአብሔር ይስጥልን። አሁን ያለነው ከእንቁልደታ በስተ ምስራቅ ከቤተልሔሙ ጀምሮ ነው። አው እንግዲህ እንደምታዩት በስተ ምስራቅ ያለው የእንቁልደታ ቤተክርስቲያን ቤተ ክርስቲያን እይታ ይሄን ይመስላል። አው አሁን የፊኒሽንግ ስራ ላይ ነው ያለን። በዓለም ሁሉ ያላችሁ ወገኖች ሁሉ ይሄ የእንቁልደታ በረከት እንዳያመልጣችሁ። አልቆም ደግሞ ለስራተ በተክርስቲያን እንዲያበቃን፣ ለቁርባኑ፣ ለቅዳሴው፣ ለሰዓታቱ፣ ለዝማሬው እንዲያበቃን። ተበረከቱ እነሆ ተሳተፉ፣ በረከቱ እንዳያመልጣችሁ። እንግዲህ ይህ ቤተ ክርስቲያን በብፁ እነታቸው ወቅዱስ አቡነ ማቲያስ ቀዳማዊ ፓትሪያርክ ርዕሰ ለቀነ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በአዲስ አበባ ሀገረ ስብከት በእንቁልደታ እና የልማት ኮሚቴ ሊያሰራ ላሰበው ዘመናዊ ህንፃ ቤተክርስቲያን መሰረት ድንጋይ ባርከው ያስቀመጡት የካቲት አምስት 2008 ዓ.ም ነው። አሁን ያለነው ደግሞ በእንቁልደታ ደታ አዲሱ ቤተክርስቲያን ህንፃ በስተ ምዕራብ በኩል በእንቁ ከ30 ዓመት በላይ በገለገች በመቃኞ በኩል ነው ያለነው። ይህን ይመስላል እንግዲህ ከበስተኋላ የምታዩት 1986 ጀምሮ በመቃኝነት ሲያገለግል የነበር የ32 ዓመት ዕድሜ ያላት የእንቁልደታ ቤተክርስቲያን መቃኞ ነው። እንግዲህ ከዚህ ከ32 ዓመት ዕድሜ በኋላ ወደ አዲሱ ቤተክርስቲያን ለማስገባት እንግዲህ ከበረከቱ ሁላችን እንሳተፍ። የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋህዶ የንስ በዓላትን፣ መጽሐፍ ቅዱስን መሰረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ ሼር በማድረግና አስተያየት በመጻፍ ይደግፉ።